ከዛም ሰዎቹ ወደ እነሱ ጠጋ ሲሉ እነዛ ሁለት ወጣቶች ተሰወሩ። ረሱላችን ሰለላሁ ዐለይሂ ወሰለም ደግሞ ፈገግ እያሉ ተነስተው ቆሙ። ሀሊማ ሰዓዲያም በጣም ፈርታ ነበረ። ነገር ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አረጋጓትና እንዲህ አሏት፣ ምንም ነገር ስጋት አይግባሽ። እነዚህ ከኔ ጋር የነበሩት ከአላሁ ተዓላ የተላኩ የኔ ጠባቂዎች ነበሩ። ሁልጊዜም በየሰዓቱ ከኔ ጋር ናቸው። እነሱ ከኔ ጋር እስካሉ ድረስ ማንም ሰው እኔን ሊጎዳኝ አይችልም ማለት። ከዛም ሐሊማ ሳዕዲያም ተረጋጉ። በእርግጥ ሶስት ጊዜ እንደዚህ አይነት ነገር ተፈጥሮ ነበረ። ረሱላችን ሰለላሁ ዐለይሂ ወሰለም ተሰውረው ጠፍተው ነበር። አሁን ግን ሐሊማ ሳዕድያ ይህንን ማመነች፣ በአላህ ጥበቃ ስር እንደሆኑ። ሁለት ዓመታትም ካለፉ በኋላ ሐሊማ ሳዕዲያ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመያዝ ወደ መካ አያቱ ጋር ወደ አብዱልሙጠሊብ ጋር መጣች። ወደ መካም እንደተጠጋች የሆነ ነገር ፈልጋ ከድንኳኗ እንዳወጣች ፊት ለፊቷ ጨለማ ዋጣት። እናም ተመልሳ ስትመጣ ልጁ የለም። ሐሊማ ሳዕዲያም በጣም ተጨነቀች። እዛ ጋ ደግሞ አብዱል ሙጠሊብ ከአባ አጠገብ ተቀምጠው ነበር። ከዛም ጆሯቸው ላይ እንደዚህ አይነት ድምፅ ተሰማቸው። የእርሶ የልጆ ልጅ ሐሊማ ሳዕዲያ ጋ የነበረው ጠፍቶ ተቀብረዋል ተባሉ። ይህንን እንደ ሰሙ የተከበሩ አብዱል ሙጠሊብ ተጨንቀው ተነስተው ቆሙ። አሁንም ግን የሆነ ድምፅ ተሰማቸው። አይዞት፣ አይጨነቁ የእርሶ የልጆ ልጅ በአላህ ጥበቃ ስር ነው ያለው ተባሉ። ሄዱ በመካ አቅራቢያ እከሌ ቤት እከሌ ከሚባለው ቤት ያገኙታል ተባሉ የተከበሩ አብዱል ሙጠሊብም የተባለው ቤት ሲሄዱ የልጅ ልጃቸው በሸክላ በተሰራ እቃ ቂጣ እየቆረሰ ይበላል በግራና በቀኝ ደግሞ እነዛ ኖር የተላበሱ ወጣቶች ቁመዋል አብዱል አብዱል ሙጠሊብም ጠጋ ብለው አዎ የልጄ ልጅ ነው ይሄ አሉ ምክንያቱም ከተወለዱ ከስምንት ቀናቸው አንስቶ እስከ ሁለት ዓመታቸው ድረስ አላየዋቸውም ነበር

ከዛሬ ረሱላችን ሰለላሁ ዐለይሂ ወሰለም ወላጅ እናታቸውን አሚና ረዲ ላሁ አንሃን አላዩትም ነበር። መካም እንደ ደረሱ ቀጥታ ወደ እናታቸው ጋር ሄዱ። አሚና ረዲ ላሁ አንሃ እያለቀሱ ነበር። የቁረሽ ሴቶችም እሷን እያጽናኗት ነበር። ምክንያቱም እነሱ ልጅሽ ጠፍቷል ብለው እየነገሯት ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምም ልክ እንደዚህ ሁነው ገቡ። ልክ እናታቸው ማን እንደሆነች እንዳወቁ በተሰበሰቡ ሴቶች መሀል አልፈው ቀጥታ ሂደው እናታቸው አጠገብ ተቀመጡ።